ሐረግ፣ ዛሬ በሐረጎች መጥቻለሁ ማለት ነው። ክፍል መቶ ሁለት ማለት ነው። እንግዲህ የዲኤንኤ ውጤት መጥቷል ማለት ነው። የናታልና የአፌት ወንድምና ወንድም እንደሆኑ የሚያሳይ የሚገልጽ ማለት ነው፣ መጥቷል ማለት ነው። ለኤፍራታ ተደውሎላት ኤፍራታ አምጥተዋለች ማለት ነው። በዚህም እንግዲህ አጋጣሚ ኤፉዬ ከልብ እናመሰግናለን። እነሱ ተቀምጠው እሷ ተዛም ተዚህም ብላ ተባሮጣ እንትን ልያደቻቸው ነው ማለት ነው። ምክንያቱም አንድ ላይ ለማድረግ የጣረች ነው ማለት ነው። እንግዲህ ገኔም በደስታ ደስ ብሏት ዳግም ደውሎ ለኤፍራታ ወደ ቤት መምጣት አለብሽ ብሏት ነበርና ቤት ሂዳ በዛውም ደስ ብሏት፣ ገኒም ደግሞ እንደ ኤፎ የምር አይኔ ነው ወይስ ዝንብዬ ነው በውኔ ነው እያለች ነበር እና ኤፍራታ ሂዳ ከእናቷም ጋር ቤተክርስቲያን ሂደው ጸልለው ጸልያው ይመጣሉ ማለት ነው። ከዳገመም ጋር ሆኖ ማለት ነው። ደስ የሚል የናታል ፍቅረኛ ምን ሆነች? ሰላም ጤና ይስጥልኝ ውድ ቤተሰቦች የዛሬው በሀረጎች መጥቻለሁ ማለት ነው። ሀረግ እንግዲህ እንደምናየው ትንሽ ማላለቂያ ላይ እየደረሰ ነው ማለት ነው። የነ ኤፍራታ ጉዳይ እንደገጠለ ነው ማለት ነው። የፌትና ናታል እንግዲህ ውጤታቸው መጥቷል ማለት ነው። ኤፍራት አምጥተዋል ማለት ነው። ከዛም አልፎ ደግሞ የናታል ፍቅረኛ አንዴ ዘለኝ አንዴ ቀፈኝ እያለችው ነበር ማለት ነው። ዲላራ ዲላራም ደግሞ እንደዚህ የሆነችበት ምክንያት ምንድን ነው? በእናቷ ነው። እናቷና ወንድሟ እያወሩ ነበር ማለት ነው። እሱም ሲያወሩ የነበረው ምንድን ነው የናታል አባቷ እንግዲህ አባቷን እናቷ እንደገደለችው ሰምታ ላይ ከወንድሟ ጋር ሲያወሩ እናትና ወንድሟ ሲያወሩ ማለት ነው። እሷም ተናዳ እንዴት እንደዚህ እናቴ ታደርጋለች በማለት እንደዚሁም ከናታል ጋ መጠጥ ጠጡ ማለት ነው። እየተስማኑ ያለ መጠጥ ጠጥተው ነበር። በዛው ሰከረች ማለት ነው። እዛው ሰክራ አንዴ የቀፈኝ አንዴ የዘለኝ ስትለው እሱም ናታልም ደግሞ አንስቶ ወረወራት ማለት ነው። ምክንያቱም በመሀል ላይ ኤፉዬ ትመጣበታለች ማለት ነው። ትዝ ታምሳል አለበት፣ ሊያረግ አልቻለም ማለት ነው። ምንም ማድረግ አይቻልም እንግዲህ። ቢኒም ደግሞ ኤፍራታ እኮ እዚህ መታ ነበር ሲሉት፣ በጣም ደነገጠ፣ በጣም ደስ አለው ማለት ነው። እውነት ኤፍራታ እዚህ ቤት መጣች አለ ማለት ነው። አሁን መታ አይታን፣ እንደዚሁም ደግሞ ቤተ ክርስቲያን አብረን ክዴን መተናል ይላል ማለት ነው። ዳግም ደስ ይላል፣ እኔም በጣም ነው ደስ ያለኝ። ኤፉዬ እኮ እኔ ስደውልላት አላነሳ ስትለኝ ነው ትቻት የሄድኩት ይላል ማለት ነው። እንግዲህ መጨረሻው ላይ እየደረስን ነው። ሉሊት ሉሊት ለቤዚ ምን አለቻት? ሉሊት እንግዲህ የቤዚን አፍቃሪ ሰለሷ መጥፎ ነገር እንደነገራት እሷን እንደሚጀነጅናት አድርጋ ነው የነገረቻት ማለት ነው። ቤዚን ደግሞ እንዴ ምን ማለትሽ ነው ሉሊት፣ እሺ፣ እሺ፣ እንዴ እንኳን ለምን አታዳምጪኝም ትላታለች ሉሊት ማለት ነው። ሉሊትን ደግሞ ያለ የሌለ ነገር ለቤዚ ተነግራታለች። ቤዚም ደግሞ አንቺ ተንከሴስ እዩልሽ በአሁኑ ሕይወቴ ቢበላሽብኝ እመኝኝ አንቺን ካንቺ ራስ ላይ አልወርድም ብላ ትሄዳለች ማለት ነው። ቤዚም ሉሊትም ደግሞ ምን ማለቷ ነው እቺ የማትረባ እያለች ስልክ ያ የማይረባ ደግሞ ስልክ ሀያ ነሳ ምሳ ኳይ እስካሁን ድረስ ለምንድን ለምንድነው ስ የማይደውልኝ እኔ ነኝ እንደምደውለው እያለች ብቻዋን እያጉመተመተ ትገኛለች ማለት ነው። እንግዲህ በቤዚ ጉዳይ ላይ ኤፍራ ማነች እየገባችባት ነው። ሉሊት እንግዲህ አልፈለገችም መሰለኝ አንድ ላይ እንዲሆኑ ያው ሉሊት አይደለም በሷ በናት አለም ጊዜ አንድ ላይ እንዲሆኑ አትፈልግም ነበር ማለት ነው። በሁሉም ጉዳይ ላይ ታዋወታላችሁ እንደገባች ነው። ዚህም እንግዲህ ከቢኒ ጋር የምትጋባበት ጊዜ እየደረሰ ነው ማለት ነው። ማለት እውነቱን ካልነገረችው እውነቱን አልነገረችውም ለሱ እሷ ውሸታቸውን እንደሆነ ፈልስፈው እንደሆነ ከቤት ዚጋ እያደረጉት እሱ ታነቄ የሞታለው ስትል የነበረውን እነሱም አልነገረችው ማለት ነው። ቢኒም እንግዲህ አምኗት ከዚህ በኋላ ምንም ነገር እንደማታረጊ ቃል ግብ ብሎ በባለፈው ጊዜ ቃል አስገብቷትም ስለነበረ እንትን አትልም ማለት ነው። አለግባቸ አልነገረችውም እውነቱን። እናታንም ተናዶባት ነበር በጊዜው ማለት ነው። አሁን ላይ በዚህ ሌላ ሰው ናት ማለት ነው። አሁንም መፈለጓን አላቆመችም ህዌን ማለት ነው። ህዌ አለችበት እንግዲህ አልረሻዋን አታቅም ቤዚ ማለት ነው። ቤዚ እንግዲህ በህልማን ማይታታለች እንትናን ማለት ነው። እሱም ያሳሰባት ምንድን ነው እሷን አንድ ቀን እንኳ ለእኔ ብላ አብራ ቁመን አንድ ነገር እንኳ እኔ በክፉም በደጉም ጊዜ አብረን ብዙ ነገር አሳልፈናል። ግን አሁን እውነቴን ነው ካልፈለኳት። በጣም አዝናብኛለ። በህልሜ እስከምትመጣ ድረስ መጠበቅ አልነበረብኝም እያለች ለፍቅረኛዋም ነግረው ነበር ማለት ነው። ፍቅረኛዋም ደግሞ ለፖሊስ አሳውቀን የለ እንዴ ምንም ችግር የለም በቅርብ ቀን እንደምትገኝ እነግርሻለሁ፣ አምናለሁ። ስለዚህ የኔ ንግስት አታስቢ ብሏታል ማለት ነው። እሱም እንግዲህ ግራ ገብቶታል። በዛ ላይ ደግሞ ከእናቱ ጋር አሁን ላይ ያለበት ሁኔታ እየተጨቃጨቁ ነበረ። ምክንያቱም የእሱ እናት ናት አባቱን የገደለችበት ማለት ነው። እሱም አባቱን ስለገደለችበት በዚህ መንገድ ይህ ንገሪኝ እንጂ ትላታለች ማለት ነው። ቤዛን ጽዮን ንገሪኝ እንጂ ልጁ እንዴት ነው ትላታለች ማለት ነው። የትኛው ልጅ ምን የቱ ትላትለች ማለት ነው። በዚህም ድንግጥ ብላ አዲሱ ጓደኛሽ ነዋ ትላታለች ማለት ነው። ብታዩ እኮ ምን አይነት ልጅ እንዲሆነ ብነግርሽ እኮ ጽዬ ትላታለች። በጣም መስጌል ልጅ ነው። በዛ ላይ ደግሞ ብታዩ እንትን አይልም ምናምን እያለች ትነግራታለች ማለት ነው እሷ ግራ ተጋብታ እንዴ ቆይ ይህን ሊ ወደሸዋል እንዴ ትላታለች ማለት ነው። ምን ማለት ነው ወደ ሸዋል ማለት ስትል ስትይ ትላታለች ማለት ነው። በቃ ወሬን ቀይርትንና ወሬያቸውን ይቀያይሳሉ ማለት ነው። እንግዲህ ናታልም አሁን ያለበት ሁኔታ ከአፍቃሪው ጋር ከአዲሷ ፍቅረኛው ጋር እየወሰለተ ይገኛል ማለት ነው። እሷም ጋር ሽኮለሌ እያለ ነበር ማለት ነው። ጉድ ቤተሰቦች፣ አሁን ያለበት ሁኔታ ያ እሷም ጋር ቢሆንም ከእሷ ጋር ያለበት ጊዜ ደስ ይላል። ግን በእርግጥ ደግሞ አንዳንድ ጊዜ ደግሞ እንትን ማለት አለበት ማለት ነው። ያው ኤፍራታንም ስለሚያስታውስ በዛ ላይ ኤፍራታ ትገባበታል። ኤፍራታ ለሱ ሁለ ነገሩ ናት። በነገራችን ላይ አልተዋትም ግን እኔም ደስ ብሏት እንደዚህ ተሰባስበን የምንበላበት ቀን መቼ ነው እያለ ነበር። ዳግም ዳግምም እንግዲህ ግራ ተጋብቷል ማለት ነው። በዚህ ኤፍራታ ግን አንቺ ለኑሮሽ እንዴት ነው ኑሮሽስ? እያላት ነበር ማለት ነው። ያንቺ ኑሮስ እንዴት ነው? እኛ ደህና ነን። እንደምታይ ነው መኖር የያዝነው ግን አንቺ ደግሞ በመሃል እንደዚህ መተን አብረን ሁላችንም ተሰባስበን የምናሳልፍበት ብለው ይሄ ጸል ያለው ሁሉ ማለት ነው። እሷም እንግዲህ ግራ ገብቷት፣ ኤፍዬ ግራ እየተጋባችም በቃ እዚጋር እዚጋ እንሄድ ትላለች ማለት ነው። ከዚህ መሄድ አለብን ትላለች።